ሩታ ወደ ቡታ ጅራ ይሄዳሉ ብሎ ሲጨቃጨቁ ነበር እንግዲህ። ሄርሜላ ደግሞ አትሄድም በማለት ወይም አብሪው። ቤተሰብ ዛሬ እኔ በጣም በጣም ማርያምን በቃ ልብ የሚልከ ነገር ነው። ይህን ቪዲዮ ሁላችሁም በፕሊዝ በማርያም በዓል ላይ ላይክ አድርጉልኝ። በደንብ አድርጋችሁ ላይክ አድርጋችሁ በቀለ ሁሉ የሚድረስልኝ ይሄ ንግግር ማለት ነው፣ ለአብርሃምም ለሩታ የሚድረስልኝ። እኔ ምለው ምንዶ ታውቃላችሁ እንደው እኔ አብርሃም እንደው በፈጠረህ አምላክ ይሄ አለው ከሄርሜላ ጋር ያለህን ነገር ሁሉን ነገር ቆርጠ በቃ ቆርጠ ሁሉን ነገር ትተህ እባክህ ወደ ሚስትክ እንድትመለስ ነው የምንፈልገው እኛ ማርያምን፣ ነው ብሎ ዛሬ በቃ ሩታ ሆዴን ይበላችኝ። እንባ ተናነቃት፣ እንደ ናፈቅሽኝ አላት እና በጣም ነው እኔ ልቤን ተሰማኝ ማለት ነው ቤተሰብ። ምን መሰላችሁን? የቅድም ነግሬያችሁ ነበር። ምንድን ነው የነገርኳችሁ? አብርሃምና ሄርሜላ በጣም ተጨቃጭቆ ነበረ። ለምንድን የተጨቃጨቁት አብርሃም ወደ ሩታ ወደ ቡታጅራ ይሄዳሉ ብሎ ሲጨቃጨቁ ነበር። እንግዲህ ሄርሜላ ደግሞ አትሄድም በማለት ወይም አብሬክ ነው የሚሄደው አትሄድም ብቻን በማለት ሲጨቃጨቁ ነገር፣ እንግዲህ አብርሃምም ሄርሜላን ጥሏት ወደ ሩታ መጥቷል ማለት ነው። ቅድም ነግሬያችሁ ነበረ። ስልክ ደውዬ አረጋግጬ ነግሬያችሁ ነበረ። ከሰማችሁ የቅድም የለቀቁት ቪዲዮ ብታዩ ታገኙታላችሁ፣ የተለቀቀውን ቪዲዮ ማለት ነው። እና እኔ እንደ በፈጠረሽ አምላክ ምላት ሄርሜላ፣ እንዶ እግሪ ወርቀን ለምንሽ በእናትሽ ነው ምለው፣ በቃ ከአብርሃም ራቂ፣ ከአብርሃም ህይወት ውጪ እባክሽን፣ እንዶ በእግዚአብሔር ይዜሻሉ፣ ከአብርሃም ህይወት ውጪ ነው ምለው። በቃ አብርሃም ልጁን ያሳድግበት በቃ ከሚስቱ ጋር አብረው ዛሬ እስቲ ይሄን ቪዲዮ ካየሽ፣ ይሄን ቪዲዮ ካየሽ ሄርሜላ እንዲሰማሽ ማርያምን ይሰማሽ፣ በቃ በቃ ይሰማሽ ነው የምለው እኔ ምንም የምናገረው ነገር የለም። እንዲሰማሽ ነው በቃ። ለምን መሰላችሁ ዛሬ አብርሃም ለምንድነው እዚህ ጋር መጣኸኝ ስትለው ሁሉ ነገር ትዝታ፣ ከአንቺ ጋር የማደርገው ነገር ሁሉ ነገር ትዝታ፣ ሩታ ትዝ እንዲላል፣ ሁሉ ነገር ትዝ እንዲላል ትዝታው ሲገባት ከእሱ ጋር ያላት ነገር እንትን ዝም እንዲለት ነው ይሄን ነገር ያደረገው ማለት ነው አብርሃም ይሁላችሁ ሩታ ከአብርሃም ጋር መታረቅ ፈልጋል መታረቅ ማትፈልግ እንዳመስላችሁ አንዳንድ ልጆች አልፈልግም ብላን ምናምን ለምትሉ ሩታ መታረቅ ሳትፈልግ ቀርታ አይደለም ምንድን ነው ችግሩ አሁን ሩታ ብትታረቀው ነገ ተነጎደ ደግሞ አብርሃም ሂዶ ማጥፋቱ አይቀርም ከዚች ከሄርሜላ ጋር በድጋሚ መገናኘቱ አይቀርም። ለዚህ አብርሃም ደግሞ ቆርጦ አይቆርጥም። ቆርጦ ልጄን ሚስቴን ብሎ ወደ ቤቱ ቢመለስ ትልቅ እድል ነበረ፣ ሩታም እድል ተጠው ነበረ። ግን ምንድን ነው እባካችሁ ሁላችሁም ስ ለሄርሜላይን ቪዲዮ ቆርጣችሁ ቆራርጣችሁ እንደ አድርሱ። እኔ እግሯ ላይ ውድቅ የለመናት ከአብርሽ በቀራስ ከአብርሽ ህይወት ትውጣ፣ ከሩታ ህይወት ትውጣ። በጣም የሚደብር ነገር ነው፣ እያየን ያለ ነው። ማርያም በጣም ነው የሚያሳዝኑት። ዛሬ በቃ አንጀቴን የበሉ። ደግሞ እንዴት እንደሚያምሩ አበባ ነው የሚመስሉት ሁለቱም። በቃ እግዚአብሔርን ነው የምላቸው። አበባ ነው የሚመስሉት። እንዴት በቃ ሁለቱ እንዴት እንደሚያምሩ አይታችኋል? ዛሬ እንዴት እንደሚያምሩ የኔ እርጉዝ፣ የኔ ፍቅር፣ የኔ ማር፣ የኔ ሴት ወዘው፣ ሩታዬ በጣም ነው የምወድሽ፣ በጣም በጣም ዛሬ አንጀቴን ነው የበላሽኝ። ማርያምን ግን እኔ ዛሬ አብረሽ ከእሷ ጋር ተጨቃጭቆ ከሄርሜላ ጋር ተጨቃጭቆ ሁሉን ነገር ተኝ ምናምን ብሎ ያው አባብሏት አልሄድም ይላል። አባብሏት ነው የመጣው። ግን ምንድን ነው ሁሉ ነገር አስበልጦ ወደ ሩታ ጋር ስለሄደ አብርሽ፣ ጥሩ ስራን የሰራኸው። አሁንም ሚስትህን ግዴታህ ነው ሂደህ መጠየቅ፣ ልጅህንም ማየት ግዴታህ ነው። ግን በአሁን ሰዓት ደግሞ ከሩታ አጠገብ ብትሆን ጥሩ ይመስለናል። አዲስ አበባ ወደ አዲስ አበባ ትመለስ እስከምትወልድ ድረስ። ለምን እሷንም ደስ እንዲላት፣ ስ ስ በቃ የሆነ ነገር ስ የሆነ በቃ እቺ እንዲተዋት በቃ የሆነ ስሜት ስጣት እስቲ፣ የሆነ ደስታ ስጣት እስቲ። እንዶ እስከምትወልድ ደስ ጨቃጭቃችሁ እንዶ እስቲ በቃ እቺ ሄርሜላ የምትባል ስቲ ከህይወትን ለማውጣት ሞክር እስቲ። እኔ ደግሞ እኮ እኔ የሚገርማችሁ ነገር እኮ እሱ ራሱ ላውጣት ቢል ራሱ እኮ ሄርሜላ የምትባል ሴትዮ አትለቆም፣ ልጁን አትለቆም። እኔ ቅድም እኮ ትናንትና ማታ ሲጨቃጨቁ ነበረ። እሄዳለሁ አትሄድም፣ ወይ ያብሬግ ነው። ታያላችሁ፣ ደግሞ ነገ ደግሞ ተከትላው ካልሄደች ሄደች ካል በጠበጠቻችሁ፣ ለማየት ያብቃችሁ። ተከትላ ነው የምትሄደው። ሄርሜላ የምትባል ሴትዮ ተከትላው ትሄዳለች። ስትወልድም እንግዲህ ሩታ ክላሱ ውስጥ ከብታ ብቻ ሁለቱን እንድበጠበጡ ነው የምታደርገው። ለማየት ያብቃችሁ። በቃ እቺ ልጅ ምንድን ነው ሄርሜላ የምትባለው አብርሽና ሩታን በቃ ጭድ ለማድረግ ነው እየፈለገችው፣ እና እባክሽን ይህ ቪዲዮ ካየሽ በቃ ሄርሜላ ራቂ፣ ከነሱ ራቂ፣ ይታረቁ። ዛሬ ውይ፣ ዛሬ ውይ፣ ዛሬ ቤተሰብ እንዴት ነው ደስ የሚለው! እኔ ደግሞ የመጀመሪያውን ቪዲዮ ሳየው ቤተሰብ ተቃቅፎ ምናምን በቃ የታረቁ መስሎኝ፣ እመቤቴን ነው ምላችሁ። ማረጎን ሚዞን ነው ያጣሁት። እንደው ጌታዬ ወይ እባክህን፣ ሩታና አብርሽን አስታርቅልና አምላኬ ወይን ያልኩት እግዚአብሔርን እና ልጁን ሚስቱን ከማንም ማወዳደር የለብህም። አብርሃም ተው፣ አብርሃም ወደ ቤት ተመለስ። ተው ተው፣ ይቆጭሃል በኋላ የሚቆጭህን ነገር አታድርግ። ማርያምን፣ የሚቆጭህን ነገር አታድርግ። በቃ አብርሃም፣ ሄርሜላ አታዋጣ። የምታዋጣ አንድና አንድ ሂሩት ነች። በቃ ሩታ ነች ምታዋጣ። ማርያምን እኔ ዛሬ ልብን የበላችኝ እንደዚህ ማይደ በቃ እኔ እንጃ። ሚስትህና ልጆችህን፣ ሚስትህና ልጅህን ከማንም ማስበለጥ እንዳለብህ ነው ስትናገር የነበረችው። አብርሽ እባክህን በቃ ወደ ቤትህ ተመለስ እባክህን። በቃ ሄርሜላ ትብቃክ ትቅርብህ። ማርያምን ነው የምላችሁ ቤተሰብ፣ እኔ በጣም ነው ዛሬ አንጅቴን በቃ የተላወሰ ሳያችሁ እውነት አልቻልኩም። በቃ እባክህን ባክን እባክህን ወደ ቤትህ ተመለስ። እሷ ሄርሜላ የምትባል ምንም ነገር ዛሬም ትላንትናም ተጨቃጭቃክ ምን ብላ ይኸው አንተ ግን አሸንፈ ወደ ሚስትክ ናፍቃ ከሄደ ከርክ ለማየት ከአይን ስትርቅብ ናፈቀች። የመጨረሻ ልትርቅክ ትችላለች። ስለዚህ እባክን አብርሃም እባክን፣ ወደ ራስህ ተመልሰህ ወደ ሚስትና ነው የምለው። ለማንኛውም ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። አብርሃም የሚደረሰው እባካችሁ ሪዛሊስ ካፋኝ